ብል ኖሮ እንዲህ ባልሆንኩኝ ነበር የምልበት ጊዜ አለ። እና ተማሩ፣ ከኔ ተማሩ። ሰው አትመኑ፣ ሰው አትመኑ፣ በቃ ሰው አትመኑ፣ ማንንም አትመኑ፣ በቃ ማንንም አትመኑ፣ ማንንም ኢቭን ቤተሰቦቻችን አትመኑ። ኦኬ ውደዷቸው፣ አፍቅሯቸው፣ የተቻላችሁን ነገር አድርጉላቸው፣ ግን አትመኑ። በቃ በዚህ ዘመን ማንም የሚታመን ሰው የለም። የሆነ ነገር ስትፈልጉ ራሳችሁን በራሳችሁ ማድረግ ጀምሩ። ራሳችሁን በራሳችሁ ማድረግ ቻሉ። የሰውን ተደግፋችሁ እንደዚህ አርጉልኝ፣ እንደዚህ አርጉ፣ እንደዚህ አርጉ አትበሉ። ራሳችሁ አርጉት። ምንም ነገር ሩቅ ሀገር ብትሆኑም ቢገድቧቸውም የሆነ ነገር ራሳችሁን አድርጉት። በቃ ይህን በቃ ራሳችሁን በራሳችሁ አርጉት። ላይክ አብዛኛው ሀበሻ ይሄ ሆምለስ የሚሆነው የሚያብደው ምናምን በእንደ እንደዚህ አይነት ነገሮች ነው። ጭንቅላቱ የሚነካው ሁሉ ነገር አብዶ ሆስፒታል የሚገባው በየመንገዱ ድራግ እየሳበ መጠጥ እየጠጣ በየመንገዱ የሚንከባለ ምናምን ከእንደዚህ አይነት በቃ ከልብ በላይ ሰው አምኖ ሲከዷቸው ነው እንደዚህ የሚሆኑት እና ይሄ ሁሉ ለምን እናንተ እዚህ ትገባላችሁ? እኔ ግቡ እያልኩ ሳይሆን ግን ያልገባችሁም ሁ በአሁን የምታስቡትኝ ነገር ካለ እንድታቋርጡ። በቃ ራሳችሁን በራሳችሁ ማድረግ ቻሉ። የሆነ ነገር ልታደረጉ ከፈለጋችሁ ኦኬ፣ በዚህ ጊዜ እኔ ራሴ ሄዳለሁ ራሴ አድርገዋለሁ፣ ወይም ደግሞ በእኔ በሚሄድበት ጊዜ ራሴ አይኔ እያየው ነው ማድረገው ማለት አለባችሁ። ምን ማለት ነው? እኔ ባይደዊ አታቆኝ ማርያም። እኔ ለራሴ ከሆነ ማለት ነው ለራሴ እኔ ኤቭን ካንሰርም ቢይዘኝም እዚህ መጥቼ እርዳታ አልጠይቃችሁም። እናት ማወቅ አለባችሁ፣ ካንሰር ቢይዘኝም ማለት አይደል? የሚቀላል ችግር የሚፈታ ማለት ነው። ታምሜ በባናቴ ስተከል መጥቼ እዚህ ላይ ብለህ እርዱኝ ያለ ነው። እኔ ተማር ተማር እያልኩ ነው፣ በቃ እኔ እየደረሰብኝን እንዳይደርስብህ ተማር ነው እኔ የደረሰብኝ እኔ ራሴ ስለማቀው ነው። አንዳንድ ጊዜ ይህን ሁሉ ሳደርግ ለራሴ ከራሴ ቀንሼ በቀን አንድ ጊዜ እየበላው ሁሉም ነገር ያደረኩትኝ ስላመመኝ በእኔ የደረሰ በማንም እንዲደርስ ስለማልፈልግ ነው። እዚህ መጥቼ አወራለሁ። አፌን ኮ ልዘጋ እችላለሁ። ማንም የሚያስገድለኝ የለም። ግን በቃ ሰው አትመኑ። ራሳችሁን በራሳችን ማድረግ ቻሉ። ሰውን አትመኑ። ይህንን ብቻ ነው ልመግራችን ፈልገ። ሰው ሰው አይታመንም። በቃ ማርያም በቃ ከሌላው ተቃላዎቹ፣ ግን ከሌላው ከሌላው ይህ ጓደኛችሁ ላይ ጓደኛ ብዙ አይነት ጓደኛ አለ፣ ግን አንድ ጓደኛ የልብ የምትለው ሰው ይሻላል። በቃ አሁን በአሁን ጊዜ ኦፍኮርስ ታማኝ ጓደኛ የለም፣ ግን በወራም በወራም በወራም ሊያወጣ ሊወጣልኝ አልቻልም። ኮማሪ ነው፣ ከባድ ነው። ሰው ሁሉም ሰው በቃ ሞኝ እንደሆንክ ካየ ሁሉም ሊጠቀም በሚፈልገው በቃ ሞኝ ሆነን ካዩ በቃ እኔ እኮ አንዳንድ ጊዜ እኮ ግርም ይለኛል ማርያም፣ ምን አይነት እርግማን ቢኖረኝ ነው ይሄ ሁሉ ነገር እኔ ላይ ምለር ሰውና፣ በአንደኛው ወገን ደሞ ሳስብ ግን ፈጣሪ ነው ሊያስተምረኝ ስለፈለገው፣ ፈጣሪ ነው ስለወደደኝ ነው ሁሉ የሚፈተን እና ተማሩ። ኦኬ ተማሩ። አሁን በኋላ የድሮ አሌክስ ያንን መቶ በዛኛው እንደዚህ አድርግ ሲለው እሺ እሺ። ያኛው አሌክስ የለም ከሁን በ እና አይ ነው ብዙ ላወራ ስለማልፈልግ ነው ላይክ በጣም መጥፎ ነገር ስለሆነ ነው። እና ዲፕል ገብቼ ማውራት አልፈልግም፣ ግን በትንሹን ተምራቸዋለሁ። ተስፋ አድርጋሉ ፕሌ ጌም ፕሊስ ነው አጫወት። አዎ በጣም ማርያም፣ እኔ ላይክ ከዚህ ነገር እንትን ነው እኮ ማርያም፣ እኔ ላይክ እንትን ነው ፈጣሪ መስገን እንኳን ሞት ሆኖ አልመጣ፣ በሽታ ሆኖ አልመጣ ምናምን እንጂ ሌላውን ነገር ሁሉ ይፈታል። ግን ከህብህም ላይ አንዳንድ ጊዜ ዝም ብለህ ልታልፈማችን ነገሮች አሉ። በቃ ኢቭን ተኝተህ ላስ ይቆረቁረሃል። በቃ ልተኛችንም ልትበላ ስትል አንገትህን ያንቀሃል። ከብር በላይ እኔ ቃል ነው የሚያመኝ። በቃ ሰው ሲከራኝ ያመኛል። ማርያም ብር አያመኝም። እናሴቱ ብር ከማንም በላይ አይቼዋለሁ። ላይ ብር ይመጣል፣ ይጠፋል። ስለ ብር አይደለም ግን ቃል በጣም እንትን ነው። እናሴቱ በህይወት ለመጀመሪያ ጊዜ አደለምን ስጋር ብዙ ጊዜ ትግጃለሁ። በብር ብዙ ብር ከድሮም ጀምሮ በቃ በትንሽ ልጅ እኔ አልማርም፣ ግን ትንሽ ልጅ እያለሁ ለራሱ ሱቅ ምናምን ስንላክ ለኔ ጫወት ያዙልኝ የምላቸው ነበር። ይክዱኛል፣ መች ሰጠና አቃዋለሁ። ግን ከዛ በላይ የሚያመኝ ነገር ኔ ከብር በላይ ላይ ቃል ነው፣ ቃል ነው የሚያመኝ። አንዳንድ ጊዜ ወደ የምታደርገው አለ አንዳኛው አንዳንድ ጊዜ ደሞ ደግሞ ቃል ተገብቶልህ የምታደርገዎች ነገሮች አሉ። ወደህ የምታደርገው ነገር አያምም፣ የፈልገውም ጨርስ ነው። ይህ በቃል የሚመጣ ነገር ግን በጣም የሚያስጠላ እና ለዘላለም ደግሞ ማትረሳው ነገር ነው። ጠባሳ ትቶልህ ነው የሚሄደው። የሆነ ነገር ባየህ ቁጥር ይሄንን ትላለህ። የሆነ ነገር ባየህ ቁጥር ተማሩ ተማሩ ተማሩ አልፈነዋል